ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝ ትርፍ ይበልልኝ። ላይክ ሰብስክራይብ ማድረግ ደግሞ አትርሱ ማለት ነው ሰምታችኋል። እና ዛሬ ማለት ነው ቡሪክ ፈቲ ፍቅርዬ ሆነው በፉፉ ቤት መጠው ነበረ እና ስጦታ ጉድ አመጣ። ስጦታ ጉድ አመጣ። ዛሬ ማለት ነው ለፍቅርዬና ለቡሪክ ስጦታ መጦላችኋል። እንግዲህ ከውጭ ሆነ ከሀገር ውስጥ ሆነ እኛ አናቅም ማለት ነው እና ያን ስጦታ ደግሞ እንድሰጥ የተላከችው ፈቲ ናት። ስለዚህ ፈቲ ስጦታውን በሰጠቻቸው ሰዓትና ለብሰው በለኩበት ሰዓት ፉፉ ተናዷል። መጀመሪያ በነገራችን ላይ እነሱን ከማቀራረብ የተነሳ ነው፣ አንድ የሆነ ጥንድ እንዲሆኑ ከፍላጎታቸው የተነሳ ነው ያን ስጦታ የላከችው ወይንም የላከው ልጅ ማለት ነው። የቡሪክንና የፍቅርዬን መጣምር ስለሚፈልጉ ይመስለኛል አንድ አይነት ማች የላከው ሶ ምንድነው የተፈጠረው? አንደኛ ስጦታው ቸኩለዋል። ስጦታ የሰጠ ሰው ቸኩለዋል። ለምን? ሰሞኑን ፍቅርዬና ቡሪካ ያሉበት ነገር ልክ አይደለም። ጥሩ ሙድ ላይ አይደሉም። አይታችኋል። ከቪዲዮው ላይ ሲመጡ ራሱ ተደባብረዋል። ሰላም በደንብ አልተባባሉ። ምክንያቱም ሰሞኑን የብሩክ ፍቅረኛ ጓደኛ፣ የጓደኛ ባይታ ፍቅርዬን መጣ እንዴት እንደረበሸች ሁላችንም አይተናል። በዛ የተነሳ ፍቅርዬና ፉፉ ድብርት ውስጥ ናቸው። ማለት ፍቅርዬና ቡሪካ ማለት ነው። ሶሪ። እና እንግዲህ ፍቅርዬም አታውቅም ስጦታ እንደመጣ ቡሪክም ፉፉ የሚያውቅትኝ ፈቲ ብቻ ናት የምታውቀው። እና ፈቲ ደግሞ ይህን ስጦታ ማች መሆኑን አታውቅም። እነዚህ ልጆች ተደባብረዋል። ግን ለክታችሁ ወይንም ደግሞ ስጦታችሁን ለብሳችሁ በቪዲዮ እንያችሁ ተብለው እነዚህ ልጆች ሄዱ። ስለዚህ ቡሪካም ቡሪካ ማርያምን ለብሶ ሲመጣ እንዴት እንደደነገጠ ፍቅርዬ ማች ለብሳ ሲያየት በጣም ደነገጠ። እንዳይመለስ ግራ ገባው፣ እንዳይመጣ ግራ ገባው። ለምን ይህም ወዳቸው ሰሞኑን ጥሩ አይደለም። አንደኛ ትንሽ ትንሽ ስጦታው ትንሽ መቆየት ነበረ፣ ትንሽ የሆነ አንድነታቸው እስኪመጣ በቃ ይሆናል፣ አይደለም አብሮነታቸው እስከ ትንሽ የተወሰነ ጊዜ መቆየት ነበረበት። ፉፉና ፈቲ ደግሞ ያው የሆነ መቀራረብ ሲጀምሩ ነበር ስጦታ መሰጠፊ የነበረበት ግን ያው ስጦታ ሰጪው ትንሽ ቸኩሏል ማለት ነው እና ያም ሆነ ይሄ የተሰጣቸው ስጦታ በጣም አምሮባቸዋል። ያኔ የዘናጭ ሰው የሚሰጥ ስጦታ ነው። በእርግጥ ማለት ነው ለእንደኛ አይነት ለፋራዎቹ ላይሆን ይችላል፣ ግን ለዘናጮቹ ይሆናል። ለነ ፍቅርዬ ለነ ቡሪክ ምናምን በጣም አምሮባቸዋል። ሰው እንግዲህ ያን ስጦታ ሲያየው ፉፉ ምንድን ነው የተሰማው ስሜት? በጣም አኮረፈ። በጣም ተሰማው፣ ስሜቱን መቆጣጠር አቃተው፣ ጥሎ ሄደ። እንግዲህ ፍቅርዬና ፉፉ በይፋ ነው መለያየታቸውን የተናገሩ። እህት ወንድም ብለው ነው የተገናኙ። ሶ አንደኛ ፉፉ ያው በእርግጥ ስሜት ሊኖር ይችላል። ያኔ ተሎ ያ ፍቅር እንትን ላይል ይችላል፣ ላይቋረጥ ይችላል። ያኔ ውስጣቸው የሆነ ስሜት ሊኖር ይችላል። ሶ ይሄ አሁን እንደዚህ ፍቅርዬና ቡሪክ ማች ሲለብሱ ኦ እነዚህን ልጆች ሊጣመሩ ነው ብሎ ፉፉ ካፌን በላች ነቀለች ማለት ነው። ግን የእውነት ለመናገር ፉፉ አሳዝኖኛል። ግን ደግሞ ፈልገው ለተለያዩት ደግሞ እንደዚህ መሆን የለበትም። ለፈቲም ስሜት ደግሞ መጠንቀቅ አለበት። ምክንያቱም በአሁኑ ሰዓት አብረው ያለችው ፈቴ ናት። ቡሪካና ፍቅርዬ ደግሞ ሆን ይህ ስጦታ ደግሞ ትንሽ ግራጋብቷቸዋል ለምንድን ነው ቡሪካም ድብርት ውስጥ ነው፣ ፍቅርዬም ድብርት ውስጥ ናቸው። ሙዳቸው ሲመጣ ነበረ ስጦታው መሰጠት የነበረበት። የእውነት ግን በዓልን አስመልክተው ይመስለኛል ያሰጭውም ሰሞኑን፣ ፋሲካ ኢድን ለነገ ፋሲካ ኢድን ለዛ ይመስለኛል። እና ለክርስትና እምነት ተከታዮች የእኔ ውዶች እንኳን አደረሳችሁ፣ እንኳን ለተንሳኤ በዓል አደረሳችሁ፣ የእኔ ውዶች፣ የኔ እንቆዎች ማለት ነው። ይቅርታ ለወሬ ችኩል ስሆን ይውላችሁ ለወሬ ችኩል ስለሆንኩኝ ነው፣ እንኳን አደረሳችሁ ሳልል የቀረሁኝ ማለት ነው እና እንኳን አደረሳችሁ ለትንሳኤ በዓል የኔ ውዶች እና ስለዚህ፣ ዛሬ እንግዲህ ፉፉ በጣም ስጦታውን አይቶ ተበሳጭቶ ነው የሄደው። ቡሪካም ደስተኛ አይደለም፣ ፍቅርዬም ደስተኛ አይደለችም። ሶ ነው እንጃ ምን እንደሚፈጠር አላውቅም። ነገ ምን እንደሚፈጠር አላውቅም። ጓደኝነታቸው ይሄ የሰሞኑን አብረነታቸውን ግን ማየት እንፈልጋለን። አንድ ላይ እንዲሆኑ እንፈልጋለን፣ ቢያንስ በእህት በወንድምነት አብረው ቪዲዮ እንዲሰሩ ፉፉም፣ ቡሪካም ፍቅርዬም ቡሪካ ያችን የሆነች ምን ብዬ ልግለጻት? ምንም የሚገለጽላት ቃል የላትም ማለት ነው። የአማኑኤል ያመለጠች ሴት እሷን በቃ ከህይወቱ ፈጽሞ ማስወጣት አለበት። ሲጀመር የእሱን ሌብል አይደለችም እሷ። እኔ እንጃ አንዳንዴ ቆንጆ ወንድ የሆነ አብሮ የሚሆነውን ሰው አያውቅም ይመስለኛል። እና እንግዲህ እሱ ምንም አይደለችም ብሏል። እሷ ደግሞ በቃ ለፍቅርዬ አክቷ ምናምን ፍቅረኛ እንደሆነች ምናምን ነው እያስመሰለች ያለችው አናውቅም። ብቻ አይደ ነው ሶ ስለዚህ ፍቅረኛን ከማጣት እሱ ደግሞ እያችን ከህይወቱ ቢያስወጣት ይሻላል። ለምን አንደኛ የስራ አብራው መሰራ ፍቅርዬ ናት፣ ሁለተኛ ደግሞ ፍቅርዬ ስማርት ሴት ናት። ማንም አይነት ሴት ጋር የምትወዳደር አይደለችም። እና ዛሬ እንግዲህ ፈቲም ደብሯታል። ሁሎች በቃ ግሩፑ ጀማው ተደባብሯል ማለት ነው በዚህ ስጦታ የተነሳ እና ፍቅርዬ ስፉፉ ደግሞ ሊደብረህ አይገባም። እንዲሁም ኦ በቃ ሰሞኑን ፍቅርዬና ቡሪክ ተደባብረዋል አይደል በዚያች ልጅ የተነሳ ። ኦ በጣም ነው የሚያምር በቃ ይሆናል አይደለ በጣም ያምርባችኋል፣ ወው ደስ ሲል ምናምን ብሎ የሆነ ለነሱ የሆነ ጥሩ ፊት ሚያሳያቸው ደስ ሲል ነበረ፣ ግን አኮርፎ ሲሄድ ፍቅርም ያው እሱና እኔን ካሁን በፊት ማሽ ለብሰን ስናውቅ ያ ስሜት ያው ተውሎ ይወጣ ይችላል፣ ናም ብላ ተረድታለች ፍቅርዬ ማለት ነው። እና አላውቅም፣ ነገ በአንድ ላይ ቪዲዮ ይምጡልን፣ ይሄ ግሩፕ ይበተን፣ ብቻ አይዱኖ። በዚህ መሀል የምትጎዳው ማናት? ፍቅርዬ ናት። ምክንያቱም ቡሪካን ፊት ሲነሳት፣ ፉፉም ፊት ሲነሳት፣ ብቻ አይዱኖ ለፍቅርዬ ነው። ለፍቅርዬ ስሜት ነው አሁን እየተጠነቀቁ ያለው። ፍቅርዬ ብቸኛ እንድትሆን አንፈልግም። ፍቅርዬ እንድትከፋ አንፈልግም። ማርያምን ስለዚህ ው ሶፍ ስለዚህ አበዛሁ ይቅር ይበል እና ማለት ነው። ወደ እንግሊዝኛ ደግሞ እየቀጠኝ ሄደ ማለት ነው። እና በቃ ጓደኝነታቸውን ምናምን በአንድ ላይ አድርገው እንደሚመጡ ተስፋ አለኝ። ግን ለምን ፉፉ በትንሽ የሆነ ስሜቱ በጣም ተቀይሯል። አላውቅም ነገ ምን እንደሚፈጠር ማለት ነው ግን ባይለያዩብን ደስ ይለኛል። ፍቅርዬም ፉፉም ፈቲም በቃ ሰሞኑን ጀማቸው በጣም ደስ ይል ነበር ግን ይህ ስጦታ ደግሞ ትንሽ አወዛግቧቸዋል። ግን እኔ ምን ታስቢያለሽ ብትሉ ፍቅርዬና ፈቲ ፍቅርዬና ቡሪክ አንድ ላይ ቢጣመሩ ፈቲና ፉፉ ደግሞ አንድ ላይ ቢጣመሩ ደስ ይለኛል። በቃ ማች ይሆናሉ። በቃ እኛም እንደሱ ነው ብናያቸው ቪዲዮ ቢሰሩልን ምናምን ደስ ይልሆናል። በቃ የእውነት ነው ምላችሁ እና የኔ ውዶች እወዳችኋለሁ። ለዚህ ቤት አዲስ ሆናችሁ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ ማለት ነው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። መልካም በዓል ይሆንላችሁ ለክርስትና እምነት ተከታዮች። አመሰግናለሁ። ሁላችሁንም ውድድ ነው ማድረጋችሁ እንግዲህ ፍቅርዬ ቡሪክ፣ ሁላቸውም ፉፉ፣ ፈቲ በቃ ባሉበት ይጠብቃቸው ነገ ፍቅርዬ ፋሲጋ ስለሆነ እነሱ ምንም ባያከብሩት እሷን ለማስደሰት አብረው እንደሚመጡ ተስፋ አለኝ ማለት ነው። ምክንያቱም በዓል ነው ፍቅርዬ፣ በቃ እነሱም ብላ ነው ያለችው። ቤተሰብ ጋር አልሄደችም። ቤተሰብ ብትሄድ ኑሮ ዛሬ ቅዳሜ ነው፣ ነገ ደግሞ ፋሲጋ ነው፣ እናያት ነበረ። ሶ ስለዚህ እሷ እንዳትደበር ያው አብረው እንደሚመጡ ተስፋ አለኝ ማለት ነው። እናወዳችኋለሁ። ባይ ባይ።